እኔ አሁን የምነግርሽ ይሄንን ነው። አንቺና አንቺ ብቻ ነሽ። በምንም ይጂ ምንም አድርጌ ጥግ ድረስ መክፈል ያለብኝን መስዋዕት በሙሉ ከፍዬ ወንድሜን ግን ከዚህ አተርፈዋለሁ፣ ከአንቺ አተርፈዋለሁ። ገብቶሻል አይደለም? ስለዚህ እኔ ዛሬ እዚህ ጋ የመጣሁት አንቺ ማግኘት ስላልቻልኩ፣ በአጠቃላይ የሚዲያ ሰውም አይደለሁም። ምን መናገር እንዳለብኝና እንዴት ከምን ምን መጀመር እንዳለብኝ እንኳን ማቅ ሰው አይደለሁም። ግን ግዴታ ስለሆነብኝ እዚህ ጋ ዛሬ ወንድሜ ጎዳላሬ ወጥቶ ስላየሁት ከአቅሜ በላይ ስለሆነብኝ ነው። ዛሬ ዝግ የመጣሁት ከሱና ከልጆቹ ከሚስቱ ከሕይወታችን ውጭል ንራቂ ታች አስቀምጥላቸዋለሁ። ገብታችሁ ሰብስክራይብ አድርጓት ማለት ነው። እኔ ራሱ ከዚህ በፊት በፊት መጀመሪያ ሰላም እያለን ዩቱብ ትሰራ ያለች ምናም አልፈልግም እኔ ሚዲያ ሊወጥ ይችላል አወራን ምናምን ብላ ነበር ማለት ነው። እና ለእኔ ብላ እንግዲህ በቃ በጣም አልቻልኩም ተናደርኩኝ። ከሷ ጋር እናወራለን አልቻልኩኝም ብላ ነው ማለት ነው። ለእኔ አግዛ ነው። እና ደግሞ አዩን የምታገኝበት መንገድ ስላጣች ነው። እንደውም ብዙ አላወራችም። ለምን በቃ የመጀመሪያውም ስለሆነ በቃ እንጂ ከዚህ በላይ ነው በቃ አዩ የምትለው ስትደውልላት ድምጿ ስኪና ነኝ ስትላት ብሎኩላ የምታደርግበት ጊዜ አለ። በተለያየ ስልክ ምናምን ደውልላት አለው ትለኛለች፣ ትነግረኛለች ማለት ነው። እና እንግዲህ ያው የመጀመሪያም ስለሆንኩ የሰይድ ቤተሰቦች ከጎኔ ናቸው ማለት ነው። በዚህ አጋጣሚ በጣም አመሰግናለሁ። እና ሲኪናዬ ደግሞ ነይ እያለችኝ ነው ማለት ነው። እውነት ለመናገር አሁን አይደለም ከድሮም ጀምሮ፣ በፊትም ያው በተለይ ደግሞ የመን ጦርነትም ስለነበረ ናውጣ ትለው ነበረ ማለት ነው። እንደተጋባንም ደግሞ ልውሰዳችሁ ሁለታችሁንም ትልን ነበረ ማለት ነው። ወደዚህ ወደ ጀርመኑ ትል ነበረ ሰይድ አልፈልግም ብሎ ነው ማለት ነው የቀረዋልልኝ። እሁድ ሰርጌ ነው ምን ቀለበቴ ነው ምናም ሲያሽቃብጥ ቆይተው ተከትሎ ይመጣ ማለት ነው። ግን ችግሩ እኔ የመነኝ ወይስ የምን አይደለሁም የምለውን ምን ያክል እርግጠኛ ነው። እኔ ቪዲዮ አይተክ እርግጠኛ ሳትሆን አትከተለኝ አልኩ፣ ለፈለፍኩኝ። የሚለቀውን ቪዲዮ አይተክ አትምጣልኩ እንደሰማችኋት ብዙ ነገር ደብቆ ከኔ ከሌላ ሰው እየሰማሁት አለው። አልቸገረውም። ህዝቡ በእኔ ላይ እንድፈርድብኝ እኔን ለማስጠቆር ነው ብላለች። እኛ ቸገረው አልቸገረው እዚህ ጋር አይመለከተንም። ሲጀመር የእናንተ ድራማ በጣም ነው የበዛው። ቢያንስ በዚህ አይነት ማለት ነው በሰይዶ መላጣው እና በሱመያ አይነት እማማ ጨቤና አባባ ጨቤ ራሱ አልተጣሉም ማለት ነው በቃ። እንዴ ብትዋሹ እናንተ ብትዋሹ እንደው ድራማ ብትሰሩ ምን ቢዝነስ ቢሆን ዘጠኝ ወር ሙሉ እንዴት ትዋሹ እናላችሁ። ዘጠኝ ወር ስትይ ነበር አሁለታ እንዴ። ዘጠኝ ወር ሙሉ ውሸት እንዴት ትዋሹ እናላችሁ። ይሄ ከስራችሁ ቁጭ ብሎ የሚመለከት ህዝብ ማለት ነው እንደ ትንሽ ትንሽ ትንሽ ክብር የሚባል የለም ወይ? ብዙዎቻችን እናውቃለን። እኔም በቅርብ አውቃችኋለሁኝ። አብራችሁ እንዳላችሁም እኔ እንዲሁም ደግሞ አንቺ ሲጀምር ማለት ነው። ከጀርባ አብዛሃኛውን ጊዜ የሚቀርጽሽ ሳይድ ነው እኮ ይሄ ግልጽ ነው። የሆነ ጊዜ ራሱ እህቴን የምትቀርጸኝ ብለሽ ግግም አልሽ፣ እኔ ያውቃለሁኝ። ቢያንስ ኢትዮጵያ ላይ እንዳላችሁ አላየኋችሁም። የመን ላይ ግን ሰይድ የመን ሲመጣ ግን የመን ላይ በነበራችሁ ጊዜ እኔ አይቻችኋለሁ፣ እኔ ለራሴ ማለት ነው አይቻችኋለሁ። ግን በቅርበትም አውቃችኋለሁ እናንተ ራሳችሁ ታቆኛላችሁ። ስለዚህ እንዲያውም የዛ ቀን ቪዲዮ መቅረጽ እና ለህዝብ ማውጣት ነበረብኝ። ከዚህ በኋላ ግን ካየኋችሁ፣ አዳምጡ አድርሱልኝ፣ ይህንን ድምፄን ለሱመያና ለሰይድ አድርሱልኝ። ከዚህ በኋላ ሱመያና ሰይድን እኔ ካየኋቸው እርግጠኛ ነኝ ቪዲዮ ቀርጬን ለህዝብ እንደማወጣ ማለት ነው። አጋልጣችኋለሁ። አይገርማችሁም? ምክንያቱም ለህዝብ ክብር ይኖራችሁ ቢያንስ ለህዝብ ክብር ይኖራችሁ ስል ብዙዎቹ እናውቃለን፣ የማያውቁ የዋሆች ደግሞ አሉ እውነት የመሰላቸው ግን እኔ እዚህ ጋር ቅር ያለኝ ሰይድ በታሪክ አይቸግረውም። እሷን ሱመያ ሚስቱ እንደተናገረችው ማለት ነው እኔ እዛ ጎዳና ላይ ተኝቶ ጫቱን ሲቀመቀም ማለት ነው ሳይድን ሲሆን ሳይሆን የተመለከትኩት ሪሊ የምር ተቸግረው ተንገላተው ለጊዜው በቃ ለጊዜው ተስፋ ቆርጠው እዛ አስፋልት ላይ ጎዳና ላይ የወደቁትን ኢትዮጵያውያኖች ነው እኔ እየተመለከትኩት ማለት ነው። ቢያንስ አንተ እዛ ያንን ጫት ለቪዲዮ ሪከርድ ለማድረግ ብለህ በእጅህ ሙሉ ተሸክመህ ያስቀመጥከውን ጫት የገዛህበትን እንዲሁም ደግሞ ብርድ ልብሱን ኮንፎርተር አፈር ላይ ያስቀምጠሃል እሱን ብሩን ብሩን የገዛበትን ብር እዛ ከ እንደናንተ ደልቷቸው ድራማ ለመስራት ሳይሆን ሪሊ ተስፋ ቆርጠው አስፋልቱ ላይ የተቀመጡት እዛ አስፋልቱ ላይ ለተቀመጡት ወንድሞች ምን አለበት ብትሰጣቸው? ሳይድ ምን አለበት? አንተ ጫት ገዝተህ ማለት ነው እዛ ጋ ድራማ ትሰራለህ። እነሱ ግን የምር ቸግሯቸው ጠቁረው ከስተው ገርጥተው እርቧቸው ሲመለከቱህ ነበር። የምሬን ነው። ብዙዎቻቸው ይሄን ጥያቄ ሳይድን ጠየቁት። እዛ ጋ ዓይናቸው ቁልጭ ቁልጭ እያለ የሚመለከቱት ወንድሞች አይታችኋቸዋል። እነሱን ምሳ ብታበላቸው ምን አለበት? መላጣው ሳይዶ ምን አለበት? ያን ብርድ ልብስ ኮንፈርቱን ገዝተህ አፈር ላይ ቁጭ ከምታደርገው እሱን የገዛበትን ብር ምን አለበት ለእነሱ ምሳ እንድበሉበት ብትሰጣቸው። እጅግ በጣም አዝኛለሁ ሰይድ። አስተዋይ ነው፣ ጎበዝ ነው፣ ጠንካራ ሰራተኛ ነው ሰይዶ መላጣው የምር ስህተት ነው። ቢያንስ እነሱን ስታያቸው እዛ ጋር አንተ ድራማህን እየሰራህ፣ እነሱ ግን ሪሊ እየኖሩት ነው። ምሳቸውን ማብላት ነበር። አልቸገረህም፣ እናውቃለን፣ ድራማ ነው። ለእኔ ብላ ሱመያም አልቸገራትም። እንዲሁም ደግሞ እሰው ቤትም አልግባቸው አብዛኞቻቸው እናውቃለን። የማዳም በጎች ካልሆኑ በስተቀር ቅማሞች ያውቃሉ ማለት ነው። ከልክ አደርጎት ቢያንስ እነዛ ቁልጭ ቁልጭ እያሉ ከብርድ ልብስ ገብ ያለው ቁልጭ ቁልጭ እያለ ካሜራ ሲመለከት እኔ እጅግ በጣም የሚያዘንኩት እና እንግዲህ

ስጧቸው፣ አብሏቸው። ምሳቸውን አብሏቸው። አንተም የመና ሚስትም የምንች አብራችሁ ናችሁ ነገር ግን